የኤፍሬምን ሳልሰማህም እንደ ጥያቄው ነው። የኤፍሬምን ሰማኸው እንዴ? የቤተክርስቲያን አባቶች አልቀበልም፣ ሉተርም ካልቪንም አልቀበልም ምናምን ነገር አለና ከዛ ጠየቀው ማለት ነው። እንደዛ ከሆነ ለምሳሌ ዮሐንስ ሶስት ላይ እኔ ለጥምቀት ነው ላለው አንተ ደግሞ አይደለም ትላለህ፣ ማን ይዳኘን ሲለው

እና ደግሞ ካሜራውን አዙረው መሀል ላይ እነሱ መሀል አንተ ጥልቅ ስትል ስትገባ ጥሩ ስሜት እየተሰማኝ አይደለም ሲመታ። ነው ሲመጣ እሺ ስማ ጌርሳ ጌር ምን አየሀት እንዴ የቀለም ቡጉር መስላ አፍርጠዋል ነው እኛ ኧረ ይሰማል ድምፆ ኤፍሬምን እና ድምጧ ክሰ ጁንካርዲን እንትን ብሏል ሉተር እንትን ብሏል። አንድ የምቀበለው አንዳቸውን አልቀበልም። በዛ መንገድ አንድ የመጀመሪያ ከአፖስትል ፋዘርስ ጀምሮ ከል ቸርች ፋዘርስ ጀምሮ አልቀበልም። ቸርች ፋዘሮችን ወይም ጉባኤቶችን በሙሉ የማትቀበል ከሆነ ይፋ ዮሐንስ ወንጌል ሶስት አምስት ላይ እንምጣና ከውሃና ከመንፈስ እውነት፣ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያየም የሚለው ላይ እሱ ላይ አሁን እኔ ጥምቀት ናየው ላለው። ቆይ ቆይ፣ ጥያቄ ልጨርስ። አይ እኔ አይደለሁም ሌላ ሰው ጠብነው እዛ ጋር አሁን እኔ እሱ ትምቀት ነው እላለሁ አንተ ደግሞ ሌላ ነው ልትለኝ ትችላለህ አይደለ ሀዋርያቶች የሚሉትን ቃሉ የሚለውን ብቻ ነው የምቀበለው ብለሃል እና ሀዋርያቶቹ ምልክቱን ሲጽፉ ከነ ኮመንተሪ ነው የጻፉልን ወይ አንደኛ ከነ ኮመንተሪ ኮረንቶስን ሲጽፉ ሁሉ ይሄ ማለታችን እንዲህ እንዲህ ነው ብለው ከነ ማብራሪያው ከነ ኮመንተሪ ነው የጻፉልን ወይ ከነ ኮመንተሪው ካልሆነ ደግሞ ለምሳሌ ቅዱስ ወንጌል ሶስት አምስት ላይ የተለያየ መረዳት አለ። እኔ እናንተ ማን ነው የሚዳኘን? ቸርች ፋዘሮችንም ማትቀበል ከሆነ ጉባኤቶችንም ማትቀበል ከሆነ ማን ነው የሚዳኘን? ኦፍኮርስ እንደዚህ ቸርች ፋዘርስን ማትቀበል ከሆነ ስኮሜዋሪ በር ብዙ ነገር ያነሳኸው ነገር ትክክል እንዲህ ጉባኤቶችን ማትቀበል ከሆነ ያልከው ትክክል አይደለም። እሱ እኔ ቸርች ፋዘርስን አልቀበልም የሚል ነገር ከኔ አልሰማህም። እንደዛም ቸርች ፋዘርስን አልቀበልም የሚልም ክርስቲያንም አይኖርም። እሱ ትክክል አይደለም። አሁን እኮ የቸርች ፋዘርን ቢሆን ካልቪንን ቢሆን አልቀበልም ስትል የሰማህ መሰለኝ። እየመለስኩ ነው። አልሰማ አልሰማ ሚስኮት ካደረግኩ ቀጥልሽ። ከፍተኛው ነው ሚስኮት ያደረገኝ እንጂ ጥያቄ ያለ እኔ ሙስሊም አደለው ይቆላል ይሄን የጨረሰው መጨረሻል። ይሄ ነው የመጀመሪያው። ሙስሊሞች ይድናሉ ምናምን አይነት ነገር ብሎ እሺ፣ ሙስጠፋ እላለውኝ ሚዩት አደረጉኝ። እንዲ ማን ነው ደግሞ እንደዛ ያለው? ኤፍሬም ነዋ ስማ ጠዋት ምን እንዳለ ታውቃለህ? ፍሬ ማለት ነው ጠዋት ይሄ ድነናል እየዳንን ነው እንድናለን ና የሚለው እንትኖች እየተከራከሩት ማለት ነው በአክ እንቅልብ ይመጣል ትንሽ ከቆየው ማርያም ታማልዳለች እዳለች ብዬ ነው ምተኛው ልተኛ ልተኛ እሆናለሁ አረ ሊ እዛ ቤት ደግሞ በጣም ይገርም ወይ ማለት ነው። ኮሜንት ላይ ሲሳደቡ ማለት ነው። ሉትራኖቹም ጴንቴኮስታሎቹ እንዴ፣ ከእናንተ ጋር ቁርባን አንቀበልም ምናምን ይለናል። እንዴ፣ ከኦርቶዶክሶች ጋር ለመቀበል ምናምን አለ። እንዴት ነው ይሄ የወንጌላማ የሚሆነው? አላሉ መድኃኔዓለም አስበዋል። ማይቀበሉትን ቁርባን እሱ ከኦርቶዶክሶች ጋር ነው ምናምን ስላለ ደብሯቸው ማለት ነው። አንተ እስቲ እሱን አሰማን። የእንተን የሰባቱ ጎረምሶቹ ውስጥ ግባና እሱ የተናገረውን ይሄ ቅዱስ ቁርባንን ከነሱ ጋር አልካፈልም፣ ህብረት የለኝም። በቃ በቅዱስ ቁርባን ዙሪያ ያለው ማለት ነው። ዳዊት እና ሁሉንም ይቀበላሉ አለ እንትን፣ በመጽሐፍ ቅዱስ ፊልተር አርግ አላለም? ሼኩንም ይቀበላሉ፣ ሙስሊምንም ይቀበላሉ፣ ሁሉንም ነው የሚቀበሉ፣ ግን በመጽሐፍ ቅዱስ ነው ፊልተር ማደርገዋለሁ። ክፈትልን አንተሽ የትኛው ፊልተር ነው? የቲክቶክን ነው? አይሰማም እኮ በቲክቶክ ፊልተር ነው ላይቭ የሚገባው። ከባድ ሰው ጌታን እንደዛ ሼኩንም ይቀበላለሁ፣ እስላሙንም ይቀበላለሁ፣ ሁሉንም ነው የሚቀበለው። እኔ የማልቀበለው የለም፣ እና በመጽሐፍ ብቻ ነው የማይቀበለኝ። ክፈት እንዳንጸባርቅብን። አንተሽ አይሰማም ታፍኗል፣ ታፍኗል። አንተሽ እሺ። አይ እንትን ቻርጅ ሰክቼ ስለነበረ ነው። አሁን ሲሰማል ቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ነው የሚወስደው ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነግር ያለው እኔ የነበርኩባት መካን የሱስ ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ፔንቴኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውል ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኛ አይደለም ነው እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ፔንቴኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከፔንቴኮስታሉ ጋር ሳክራመንትን መውሰድ የጌታ ራት መውሰድ አቁሜያለሁ። አልወስድም። ለምን? ምን ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለሀገር ስሬት ህይወትን ለማግኘት ለመዳን ብለን ስለምናምን ከእኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር፣ ከፕሬስፔተሪያን ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው። አብራካ መልክ እኮ የጌታራት እኮ የአምልኮ ማይከል እኮ ነው። አቋርጠህ ትወጣለህ ነው። የአምልኮ የጌታራት ላይ አቋርጠህ ነው ትወጣ አልወስድም እዛ ጋ እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም? ይወስዱት ወይም ደግሞ እያዞረ ዲያቆኑ የሚሰጥ ከሆነ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልቅ ያለው የጌታ እራቱ በሉትራን ስታንድ የፔንጤኮስታሉ የሳክራመንት እንትን ቫሊድ አይደለም፣ ሜርሊ ስለሆነ ማለት ይህን ይመስላል። ቴንኪ ተመልሰው ልጅ አላለቁ ቫሊድ አይደለም ይለዋል። ቴንኪ ተመልሶልኛል። አሁን ምን ይባላል? ምን ይባላል? ጭራሹ የብላታ ደግሞ መስገን ነው ጌታ እግዚአብሔር ይመስገን። እንዲህ ትልቅ ነገር ነው ይሄ ራሳቸውን ፊት ለፊት ማሳየታቸው ምናምን። እራሳቸውን እየቻሉ ነው በቃ፣ ጉድ በቃ፣ አጭርና ግልጽ እኔ በጣም የገረመኝ እንዲህ ብሎ ይሄን ሁሉ የሚገርም እንትን ሰጥቷቸው ማለት ትምህርት ፎከስ አድርጎ በጣም ብዙ ነገር ተናግሮ ከሁሉ ያናደዳቸው ምን ቢሆን ጥሩ ነው። ይሄ የናንተ ቫሊድ አይደለም የሚለውም ራሱ ምንም አልመሰላቸውም። የናንተ ቫሊድ አይደለም ስጋ እናደው ኦርቶዶክሶች እና ካቶሊኮች ጋር ቢፈቅዱልኝ ሄጄ ማለት አይፈቀድም እንጂ ሄጄ ይወስዳለሁ ያለው ግን እንዴት፣ ከእነርሱ ጋር ሄጄ ይወስዳለሁ ትላለህ? ይሄ ነው ቀኑን ሙሉ ሲያነጋግራቸው ያለው። ኦርቶዶክስ መባሉን ያናደዳቸው በጣም የሚያስገርመው፣ ትምህርት ላይ ጉዳያቸው እንዳልሆነ የምትረዱት ማለት ነው። ይህም ግን ተሳሳተ። ኦርቶዶክስ ባይል ኖሮ እጁን ነበር የሚስሙት። እንደ እኛም እኮ እንደዚያ እንላለን ሲላቸው ይሁን ይሁን ይሁን ተመልሶ ልናል። በጣም በጣም ነው ሰው የምወደው እንዳንተ። በጣም ነው የምወደው ነበር። ኧረ ድገምላቸው ይችላሉ። የሰባቱ ጎረምሶች ነው አሁን ያሳያል። አዎ፣ የሰባቱ ጎረምሶች ሌላ ምን ፈልግ? ቀለሜን ለምን አስገባኸው ልለው ነው። እኔማ ሁሉንም ዳር ያዝ ነው። የት የሚያውቀው ነው እሱ ጎራ ለአለማወቅ ራሱ ትንሽ ቢያውቅ ይሻለዋል። ለመመደብ ትንሽ ማወቅ ይጠበቅበታል። ይመች፣ የምር የሚገርም ነበረ። ትናንት የሚገርም ነበረ። ስለ መዳን ራሱ አሪፍ ነገር እያስተላለፈ ነበረ። ይሄ ድነና እየዳንን ነው እሱ በጣም ነው የሚገርመው። የእንትና የዴቭ ያ በጣም ድነናል እየዳንን ነው እንድናለን፣ የሚለው ትምህርታችን ራሱ በቃ ድህነትህ በመስራት ይታጣል፣ ወይም ደግሞ በስራም ይታጣል ካላጸና ምናምን ብሎ ሲናገር በቃ ይሄ ምን ብላለት ቀልል ሞከረች ይቪ ቁጭበት ላይ ለወንበሩ ላይ ተነሳ፣ ሂድ በቃ አይነት ትምህርት ድኛለው ድናለ ትለኛለህ እንደ በላ

ሉትራን ሲገቡ እንዴት ሲላቸው እንደነበረ አይታችኋል። ከዛ በኋላ ጠዋት ላይ ውትነዋ እንዳይጨምቋት እኮ ነው። ሲወጡ ይሳደባል፣ ሲገቡ ያሽቃብጣል። እንዲህም ይቻላል። እውነት አተከባድ ነው። ስማ አንትሽ ደግሞ ማለት ነው አንትሽ ደግሞ እየሰማች ሽቃብጥ ስማ የዋዴ ይሰማል፣ ድምፅ ሰላም ይበሉ። አዎ ይሰማል። ጋድ አይ እናንተ ግን የጳው- የጳውሎስን ሃይማኖትማ ጴንቴቆስቴ እንደዚህ አትናገሩ፣ ጥሩ አይደለም። በኋላ የሆነ እርግማንም እንዳይመጣብን እንጠንቀቅ። ቢያንስ ስንናገር እ እ እንደ አልሰማሁሽም። ገና ሚነች እኮ አልሰማሁትም። እንደ የጳውሎስ ሃይማኖት እኔ ነው ያለች

የሚገርመኝ እኮ ደግሞ እርስ በርሳቸው እንኳን እንደ ሰው መደማመጥ፣ መከባበር ምናምን የሚባል ነገር የለም። በሃይማኖታቸውም በሀሳባቸውም የተለያዩ ናቸው። እኛን የመቃወም ቀን ብቻ ነው የሚግባቡት። ማታ ራሱ እንደዛ ነው። በቃ ማታ ኦርቶዶክስ እንደ ቅመም ጣል ካልተደረገችበት አይመቻቸውም፣ በቃ አይመጣላቸውም። በኢንጤቆስታሎች ምንም ሉተራኖች እኮ ምንም ስለ ኦርቶዶክስ ምናምን የሚያነሱት ጉዳይ የለም። በቃ ጀስት እነሱ ግን ጣል ጣል ጣል የሚያደርጉት በቃ ኦርቶዶክስን ነበረ፣ እንደ ቅመም እና፣ እስቲ አንተ ሺ ቀጠለና ሰላም በለን ሙለታን አልሰማከውም መኩ ልክ እንደ ኦርቶዶክስ እውነተኛ የሚለውን ስድስት አምሳ አምስት ዮሐንስን ልጠቅስ ነው ያላለው፣ እኔ በጌታ ስም፣ እኔ ኦርቶዶክስ ምን እንዳረገቻቸው ነው እኮ ነው ገና ማለት ነው መኩ፣ ገና ወደፊት አሁን ያው ትንሽ ይህን ሰሞን ይባሉና የሚታረቁት ኦርቶዶክስን አንስተው ነው፣ ለማየት ያብቃችሁ። ለመታረቅ ሲሰባሰቡ ኦርቶዶክስ ካልተነሳች በቃ እኔ እኔ ልቀጣ አንዴ ለእርቅ አሁን ማታ ለእንትን እንገባለን ብለዋል። ትምህርቶችን ምናምን ለመነጋገር ምናምን ማለት ነው እና ምናለ አቤል ይመስለኛል፣ በነገራችን ላይ የማጠብቁት ትምህርታችን ስትሰሙ እንዳደነግጡ ምናምን አለ እዛ ህዝቡን ለማጽናናት ኤፍሬም ምን ብል ጥሩ ነው እንደ ዳዊት የመሰሉ ልጆች እየመጡ ነው እንጂ የሚያስደነግጡን የመካን ኢየሱስ ትምህርት አያስደነግጥም። እና ራስን እንደዚ ታጽናነ ትደነግጣለህ እዛው የተወሰነ ለመናገር ሞክረው ነበር። ፐርፔት ይሄ የእመቤታችን ዘላለማዊ ድንግልና ይሄ ስለ ኃጢአት ምናምን ያለው ስለ ጀስቲፊኬሽን ምናምን ማለት ነው እነሱን ስትሰሙ እንዳደነግጥ ብላ አንደነግጥም። እንደ ዳዊት የመሰሉ መጥተው ሲያወኩ ነው እንጂ ምናምን ብለዋል። እና እሱ አብክቶ ሳይሆን የምርም የራሳቸው ትምህርት እሱ ነው፣ ትክክለኛ ትምህርታቸው እሱ ነው። እና ስንገልጽ ቡክ ኦፍ ኮንኮርድ ላይ ያለው ትምህርታችንን ነው መግለጽ ያለብን፣ ወይም የምንገልጸው ከዛ ተነስተን ነው። ያንን ስንገልጽ ደግሞ ሊደብራቸው አይገባም ብለዋል። ዊውልስ እስኪ ማታ ምን እንደሚያወሩ ዮሐዴ ታስታውሳለ። ኤፍሬም እነሱን ወክሎ እንደተወያየ ከናቲ ጋር መካን ኢየሱስ ማታ አያቅምሱ። ከዛ ኮሜንት ላይ ጻፍኩኝ እኮ የዛ ኔ ጥያቄ ያላችሁ ፕሮቴስታንቶች ብቻ ግቡ ጠይቁ ብሎ ስለ ቅዱሳን ምልጃ አንዷ ቅዱሳን እንደዚያ ያማልዳሉ በአጸደ ነፍስ ብለው ያምናሉ እንዲህ ምናምን ብላ ተጠይቀዋል። በጣም ቆንጆ ጥያቄ ነው። ናትናኤል ይል የሚባለውን ታውቂያለሽ? ደንግጣ በጣም ቆንጆ ጥያቄ ነው እያለ ወደ እሱ ነበር የሚመራው። ድሮ በመሰረታዊ ትምህርት አንድነን አለችና በመሰረታዊ ሱፍ ለብሶ ምናምን ገጭ ብሎ ታስታውሳለህ? እንዳሉ ሱፍ ለብሶ በጣም ይገርመኛል። አንድ ነን ብሎ ነው። አሁን ትሰማለህ? አይ እናቱ ስትል ናቲን እንዳ እንዳንትሽ የሚወደው ሰው አልነበረም። ትዝ ይላል። አንቺ እዛ ሰሞኑን ሉተር ላይ ዘመቻ ጀመር። ሰሞኑን አንድነን እያልን እያልን አጭሰን፣ ይቅርታ አንደዛ ታግ እያደረግን አጭሰን፣ ብዝ ይላል። እኔ የምላችሁ ጋዲ ወይ ዮሐድ ጋዲነት አንተ እየቆየ ነው የሚደርሰው፣ መሰለኝ። ይሰማል ድምጼ? ይሰማል ኔትወርክ? ሉትራን እና የካልቪኒስቶች ትምህርት ሆነባት። አይታችሁታል? አስናቴዎስ እምነት መግለጫ ላይ ይሄ አስናቴዎስ እምነት መግለጫ የቁስጥንጥንያ ነው ሲለው ስልክ አውጥቶ ቆይ ልደውር ያለው

አይ፣ አንድ ሰው ገፍት ላይ ገብቷል። አይታችኋል? ግን እናንተ ኦርቶዶክስ አደላችሁም? እያለ ነበር እና ሜቢ አደለም የዩቹፋን ፕሮፋይል አድርገ የገባው ና